ስለዚህ ኢትዮጵያ ላይ ሰው ብለን እዚህ ነን መባላቱ ጥቅም አለው ብዬ አላምንም። በነገራችን ላይ እና እንጀምር ዘሀራዬ መጀመሪያ የራሱ ማሽተጣ አሉ ብሩክ እና ሀይኒ ማሽተጣል ማለት ነው። ጨረቃ ፋሚሊ ማለት ሚዲያ ላይ የታወቅን ነበርን። የምሬን ነው። ከጨረቃ ፋሚሊዎች ከሀይሚና ከብሩ አልፈን ለብዙ ሰዎች እንጀራ የሆንን ሰዎች ነበርን። የምሬን ነው። ዛሬ ላይ ይህን በጣም እያዘንኩ ያለው ምክንያቱም ለሌሎች ተምሳሌት መሆን ሲገባን፣ ሌሎችን ማስተማር ሲገባን እንዲ እንዳልተጠራን እንዳልታወቅን፣ በቃ የጨረቃ ፋሚሊ ይለያል እንዳልተባለን ዛሬ ላይ እንዳላችሁም ላይክም ቪውም በጣም የሚያናል። እነሱ እኛን ለማስደሰት ብለው መስራት የሚፈልጉትን ነገር ሁሉ ቲቶ አሉ። የምሬን ነው። ሰላም አይደል የምንፈልገው? እሱ ሰላም የምንፈልግ ከሆነ እኛ እዚህ ገጸረጋ ፋለምን አንድ አንዳቸው አንዳሰርምን ያያዙ መሰሉ የምርሰላምንትልክ ሀይሜና ብሩኬን ባንድ እንደምትወጃቸው ፊት እንደዛ ብትወጃቸው ሁላቸውንም ጥሩ ነው። ማለት እኔ ገደል ብገባ አንቺ ገደል መግባት የለብሽም። ምን ይሄ ተሽ ሁላችንም ወደ ሰላም መንገድ ማጥቶ ሀይሚና ብሩኬ አንድ ናቸው። በመቼም ቢሆን ተጣልተው አያውቁም። አልተጣለምም ማለት ነው። እኛ ከዚህ እንባላለን እንጂ እነሱ ከዚያ አንድ ናቸው። በአንድ ሳህን የበሉ አንድ ብርጭቆ እየጠጡ ነው ያሉት። ስለዚህ ሁላችንም ስደት አገር ነው ያለ ነው። ነገማ እንደሚፈጠር አናውቅም። ስንተቶቻችን ናቸው የሰሩትን ቤት የሰሩትን ንብረታቸውን ጉድ ሳይሰማ መስከረም አይጠባ። ሌሊቱን የማዳም ቅመሞች ሲያለሱ ማደራቸው ተሰማ። ሰበር ዜና። ሰላም ጤና ይስጥልኝ። ክብራንና ክብራን አድማጭ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ታዲያ ብሩኬና ሀይሚ ምን አጋጥሟቸው ነው? ምንስ ሆነው ነው ሀይሚ ፌንት የሰራችሁ በማለት መቼም፣ አንዳንዴ ወሬን ሳያጣሩ የሚሮጡ እኔ ግን በዚህ አጋጣሚ እናትና አባት የላችሁ ሞይ ያገራችሁ ጉዳይ አያሳስባችሁም ወይ? በቦታ ጅራ ኢቶበሮች እየተጠመዳችሁት እንደ ጧት ማታ ፌንት እንደሰራችሁና ክሎሮክስ እንደጠጣችሁ እላለሁኝ። ታዲያ በጣም የምወዳቸው የማደንቃቸው እነማሚ ማሚ፣ እናንሻዬ እዚህ ውስጥ ትገቡበታላችሁ ብዬ አንድ ቀንም ጠርጥሬ አላቅም ነበረ። እናንተ እንደውም መምከር ነበረባችሁ እንጂ ማለት ነው እና በጣም ገራሚ ነው እንግዲህ ብሩኬ መልእክት አስተላልፏል ማለት ነው። ሰውን ለመጥቀም ብቻ አት ለጥቅም ብቻ አትፈልጉ ለመጥቀምም ፈልጉ ብሏል ማለት ነው። ቡራዬ መልእክቱ ሲያስተላልፍ የማዳም ቅመሞች ሲያለቃቅሱ እሱ በጎን የሆነ ነገር ይፖስታል ስል ከዚሁ እገልጽላችኋለሁ። ታዲያ አንድ ኦዲንሳችን ምን አለች? ዜድዬ የምር በዚህ ኮሜንት ቪዲዮ ስሪልኝ እኔ እምልሽ ሁሌ ካሜራ ደቅኖ ለእይታ እንዲመቸው እርቅና የሚያሳየው እንደሌላው የተናገረችው ለሴት ልጅ በጣም ከባድ ነው እና ያሳዝናል። የአልጋ ላይ ቪዲዮ ቢቀርስ ብላለች ማለት ነው። ስለዚህ ብሩኬ ለእናቱ ቃል አለው ምናምን የምትይው አዎ፣ ቃላለው አለ ቃሉ መቼ አጠፈ መቼ በላ። ይሄ ሀይሚዬን እንኳን ተንበርክኮ የፍቅር ጥያቄ አልጠየቅላትም ማለት ነው። ግን ብዙዎቻችሁ አልጋ ላይ ሆነው ሲመጡ የአልጋው ላይስ ቢቀርበት ነው የምትሉት? የቤተሰቦቹን ቃል ማክበር አለበት ብሩኬ ነው የምትሉት? ያው ለቪዲዮ እይታ እንጂ እንደዚህ ሊያደርጉ የሆነ ነገር ሊደራረጉ አይደለም ስላችሁ ከዚሁ አሳስባለሁ እና በጣም ቲክቶክ መንደር እንግዲህ በጣም ስለ አብሪቅ ስለ ብሩኬ ስለ ሀይሚ በጣም የምታለቅሱ ልጆች አላችሁ። እነሱ ደህና ናቸው። እህታችን እንዳወራችሁ እነሱ ሀገራቸው ላይ በሰላም የሀገራቸውን አየር ከቤተሰቦቻቸው ጋር ስንት ነገር ላይፍን እያሳለፉ እናንተ በስደት ሆናችሁ እናት አባቶቻችሁ መቼን የምትመጡት ብለው በርበሩን ሲያው እንዲሁ እንዳትቀሩ እውነቴ ነ የምላችሁ፣ በጣም ነው የምታሳዝኑኝ። እንዴ በቃ የሰው ልጅ መስራት አይችልም ወይ? እናንተ ስደት ላይ ማዳም ቤት የምትሰሩት እንዲያልፍላችሁ አይደለ? እነሱ ደግሞ አገራቸው ላይ በሳምሰንግ ስልክ ወይም በአይፎን ስልክ ሰርተው እንዳልፍላቸው ይፈልጋሉ እንዴ። እና ካልተለቀሰ ካልተሳሳሙ እንዴት ነው ቪዲዮ እይታ የሚኖራቸው? እና እህታችን በቃ ታማዋል፣ የሆነ ነገር ደርሶባቸዋል ብላ ቲክቶክን ቅውጥ አድጋ ሁሉም እህቶቻችን ስታስለቅሳቸው ነበር። እንግዲህ እንደምንሰማው መረጃ ማለት ነው። በጣም አሳዛኝ፣ በጣም አሳፋሪ ነው። እንዴ እህቶች፣ ቤተሰቦቻችሁ ይሄን ድምጻችሁን አይሰሙ ወይ? ወይስ የእናንተ ቤተሰቦች ሚዲያ ተጠቃሚዎች አይደሉም? ከዘመዶቻችሁ እንኳን በጣም ነው እኮ የሚገርመኝ። በጣም ይገርማል። ብሩኬ ግን ያራዳ ልጅ እንደውም ሀይሚዬ ይሰራሉ ይችላሉ። ግን እናንተ እውነት ራሳችሁን ብትጠብቁ እንደኔ መልካም ነው የምለው፣ ምክንያቱም የስደተቶቻችን ምን እንደሚያጋጥመን ሁላችንም አናውቅም። ይቶበሮች ለራሳቸው ሲሉ የፈለጉትን ላይክ፣ ሸር፣ ሰብስክራይብ አድርጓቸው። እስኪ አሁን ሀይሚና ብሩኬ በፍቅር ሲመጡ ማንም ቪዲዮዋቸውን ላይክ ሸር ያደርግላቸው፣ ጠብ ሲሆን ግን መሳሳም ሲሆን ግን ያይላቸዋል። እዛ ነው ላለውን ይድረስ።